አንዳንድ ታሪኮች ለመናገር ይከብዳል። በህመም፣ በጽናትና ያልተመለሱ ጥያቄዎች ተጠቅልሎ ይመጣል። ይህ ታሪክ የዛራ የሱፍ የ17 ዓመቷ የደሴ ልጅ ሕይወቷ ያልተጠበቀ ለውጥ ነው። ዛሬ በጉዞዋ ውስጥ እንሄዳለን፣ ለመፍረድ ሳይሆን ለመርዳት። ዛራ በደሴ ውስጥ ያደገች መደበኛ ልጅ ነበረች። ከሰባተኛ ክፍል ጀምሮ እንደ ማንኛውም ኮረዳ ህልም ነበራት፣ ምናልባት ነርስ አስተማሪ ወይም ሌላ ልትወን ትችል ይሆናል። ህይወት ግን ብዙ ጊዜ እንደምታደርገው ሌላ ዕቅድ ነበራት። በቤተሰብ ውስጥ የሚገጥማት ጫና፣ የገንዘብ ችግርና ከአቅሟ በላይ የሆኑ ሁኔታዎች ትምህርቷን እንድታቋርጥ አስገድዷት። በወጣትነት ዕድሜዋ በአካባቢው ባር ውስጥ ያስተናጋጅ ሥራ አገኘች። ቀላል አልነበረም፣ ግን ቤተሰቧን ለመደገፍ ረድቷታል። ከዚያም አንድ ቀን አንድ የውጭ አገር ሰው ወደ ውስጥ ገባ። እሱ የተለየ ነበር፣ ደግ የመጉጉትና ፍላጎት ነበረው። በሁለት ሳምንት ውስጥ ብቻ ቅርብ ሆኑ። እሷ እንዳየችው እንደማድረግ ተሰማት፣ ምናልባትም እንደወደደችው ተሰማት። በአጭር ጊዜ ውስጥ አልጋ ላይ ወደቀች። ግን ከዚያ በኋላ ጠፋ። ምንም እንኳን ቢናፍቃትም ምንም ግንኙነት የለም። የት ገብቶ ይሆን ማንም አያውቅም። ያኔ ነው የዛራ ዓለም እንደገና የተናወጠችው። እርጉዝ መሆኗን አወቀች። ኮረዳዋ ብቻዋ የልጇን አባት ማግኘት በምን መንገድ? ፍርድ ከባድ በሆነባትና አማራጭ ውስጥ በሆነበት ማህበረሰብ ውስጥ ቤተሰቧ ውሳኔ አደረጉ። ዛራ ከሌላ ሰው ጋር በትዳር እንድትጣመር ቤተሰቡ ወሰነ። ምንም እንኳ የሌላ ሰው ፅንስ በሆዷ ብትይዝም አዲሱ ባሏ ይህንን አያውቅም፣ አገባት። በተጋቡበት በሰባተኛው ወር ወንድ ልጅ ተወለደ። ባል ተደሰተ፣ ግን የሱ ልጅ አልነበረም። ይህን ምስጢር ከራሷና ከአምላክ በቀር ማንም አያውቅም። ለሱ ያ ሕፃን ልጁ፣ ይወደዋል፣ ያሳድጋል፣ ይጠብቀዋል። ነገር ግን ዛራ ምስጥር ይዛለች እና ከእርሱ ጋር ከባድ ሸክም አሁን የሁለት ዓመት ልጅዋ በፍቅር የተሞላ ነው። ባሏ ደግና ደጋፊ ነው። ነገር ግን ዛራ እንደታሰረች ይሰማታል። በእነርሱ ምክንያት ሳይሆን በእውነቱ። ከልጅዋ የሚፈሰው እያንዳንዱ ፈገግታ የጠፋውን ሰው ያስታውሳታል። ከባለቤቷ የወጣችው እያንዳንዱ አይነት ደግነት በደረቷ ውስጥ ያለፈውን የጥፋተኝነት ቋጠሮ ያጠናክራል። ትገረማለች፣ እውነቱ መነገር አለባት አሁን ያለውን ሰላም መጠበቅ አለባት፣ ወይስ ከዚህ ደግ ሰው ተለይታ ራሷን እየቀጣች ልጇን ብቻዋን ማሳደግ? ተመልካቾቻችን፣ አሁን ጥያቄው ለእናንተ ነው። ዛራ ምን ማድረግ አለባት? እውነቱን ለባሏ ተናግራ ሁሉንም ነገር ማጣት፣ ወይስ ለልጇና በፍቅር ላሳደገው ሰው ስትል ምስጢሯን ይዛ ትኖር? የዛራ ታሪክ የእሷ ብቻ አይደለም፣ በማህበረሰባችን ውስጥ ያሉ የብዙ ጸጥተኛ ታሪኮች ነጸብራቅ ነው። በሷ ጫና ውስጥ ሆናችሁ ምን ታደርጋላችሁ? ሀሳባችሁን ኮሜንት ላይ ያካፍሉ።